ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 15 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። መሀል ሳይንትን ጨምሮ በአካባቢው በተካሄደው ተጋድሎ የፋኖ ሰራዊት ወሳኝ እርምጃ ወስዷል። በኦፕሬሽኑ ያገዛዙ ባለስልጣናት ተወግደዋል። የአሜሪካ ኤምባሲ የአብይ መንግስት የራሱን ህዝብ በድሮን መጨፍጨፉን ያቁም ሲል ያወጣውን መግለጫ ቀይሮ ጽፏል። አሜሪካ ፋኖም ይደራደር ብላለች። ስራ ያቆሙ የመቀለ የፍትህ አካላት የደህንነት ስጋታችን ተባብሷል ሲሉ በክልሉ የተፈጠረው የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መምጣቱን ገልጸዋል። ቅዱስ ሲኖዶሱ አቡነ አብርሃምንና አቡነ ጴጥሮስን ከኃላፊነት ያነሳበትንና እና አቡነ ሳዊሮስን የሾመበትን ውሳኔ ማጽደቁ መነጋገሪያ ሆነዋል። አገዛዙ አድማ ላይ ከሚገኙ የጤና ባለሙያዎች ጋር እንዲደራደር አምነስቲ አሳስበዋል።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 ተባብሷል ሲሉ በክልሉ የተፈጠረው የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መምጣቱን ገለጹ። በመቀለ ከተማ የሚገኙ ፍርድ ቤቶች ከግንቦት 11 2017 ዓ ም ጀምሮ ስራ ያቆሙ ሲሆን ለስራ ማቆማቸው ያቀረቡት ምክንያት ደግሞ ደህንነታችን አደጋ ላይ ወድቋል የሚል እንደሆነ ታውቋል። በክልሉ የተፈጸሙ ከባድ ወንጀሎችን ለማየትና ፍትሐዊ የፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላ ስለሌለን የሚመለከተው አካል መፍትሄ ያበጅልን የሚል ጥያቄ አቅርበዋል። የመቀለ ከተማ ማዕከላዊ ፍርድ ቤት ምክትል ፕሬዚዳንት አቶ ስዬ ኪዳነ ገብረ እግዚአብሔር እስካሁንም ስንሰራ የነበረው ችግሮቹን ችለን ነው ያሉ ሲሆን ከዚህ ቀደም ስራ እንድናቆም የሚያደርጉ በርካታ ምክንያቶች አልነበሩም ማለት አይደለም ሲሉ ገልጸዋል። አሁን ያጋጠመን ችግር ከህልውናችን ጋር የተያያዘ በመሆኑ ነው። ከመኖርና አለመኖር ጋር የተያያዘ ችግር ስላጋጠመን ነው ያቆም ነው ሲሉ አስታውቀዋል። ከቤት ወደ ስራ ቦታ ከስራ ቦታ ወደ ቤት በምናደርገው እንቅስቃሴ ዋስትና የሚሰጥ የጸጥታ ስራ እየተ ራ አይደለም ሲሉም ጠቁመዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የተናገሩ የመቀለ ከተማ የአንዱ ክፍለ ከተማ ዋና አቃቤ ህግ ደግሞ በክልሉ የተፈጠረው የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መጥቷል ሲሉ ለአዲስ ስታንዳርድ ተናግረዋል። አንዱ ቡድን አንዱን ለማጥቃት በሚደረግ የሴራ ፖለቲካ የፍርድ ሂደቱ እየተረበሸ ይገኛል ሲሉ ጠቅሰዋል። በክልሉ የተፈጠረው ሁለት ጎራ፣ አንዱ አንዱን ለማጥቃት የሚደረግ እንቅስቃሴ በፍርድ ሂደቱም ላይ ጥላውን አሳርፏል ሲሉ ገልጸዋል። ከለላ ያስፈልገናል፣ ስርዓት አልበኝነት ተፈጥሯል ያሉት ዋና አቃቤ ህጉ የከፍተኛ ባለስልጣናት ዘመድ አዝማድ ፍርድ ቤት ሲቀርቡ የፍርድ ሂደቱን ለማዛባት ከማስፈራራት እስከ ሁከት መፍጠር ይሄዳሉ ሲሉ ተናግረዋል። በተመሳሳይ የከተማዋ ማዕከላዊ ፍርድ ቤት ምክትል ፕሬዚዳንት አቶ ስዬ ኪዳነ ገብረ እግዚአብሔር በመቀለ ከተማ ፍርድ ቤቶች ስራ ያቆሙት የጸጥታና የደህንነት ስጋት ስላየለባቸው ነው ብለዋል። በግል መኪና እንዲሁም ታርገ የሌላቸው ፓትሮሎችን በመጠቀም ስም እየጠቀሱ እንትና የምትባለው ዳኛ አንተነህ በሚል ማስፈራራት አይሏል ብለዋል። መንገድ ላይ ዳኞችን ስለሚፈልጓቸው ከቤት ወጥቶ ወደ ስራ ቦታ መሄድ አስቸጋሪ እንደሆነባቸው ገልጸዋል። የአሜሪካ ኤምባሲ የአብይ መንግስት የራሱን ህዝብ በድሮን መጨፍጨፉን ያቁም ሲል ያወጣውን መግለጫ ቀይሮ ጻፈ። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውንና አምባሳደር ኤርቨን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጾቹ ላይ አንስቶ ለውጥ አድርጓል። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጪ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክተዋል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸውን በኤምባሲው የፌስቡክና ትዊተር ገጾች ላይ የተለጠፈው ዛሬ አርብ ግንቦት 15 2017 ዓ ም ከቀኑ አራት ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር።

ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን ያዘለ ነበር ያዘለ የነበረ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት እንደነበርም ተመልክተናል። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። ይህ ጥሪ የተካተተበት የአምባሳደር መሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክና የትዊተር ገጾች ላይ ተነስተዋል። ሰባት ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮንን ጥቃትን የተመለከተውን ክፍል ያስወጣና ለአገዛዙ የቀረበውን ጥሪ ያሻሻለ ሆኖ ታይተዋል። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አመራጮችን መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተካ ሆነው ተመልክተነዋል። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ አላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭትን ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላለፉት ጥሪ አልተቀየረም። አምባሳደር አምባሳደር ማሲንጋ ዛሬ ያስተላለፉት መልዕክት በአጠቃላይ ግጭቶችን ማቆምን የተመለከተ ሲሆን መልዕክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭት ቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ እንዳነሳው እና ለምን ለአገዛዙ ያቀረበውን ጥሪ እንደቀየረ እስካሁን አልገለጸም። መሀል ሳይንትን ጨምሮ በአካባቢው በተካሄደው ተጋድሎ የፋኖ ሰራዊት ወሳኝ እርምጃ ወሰደ። ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር፣ የአትሮኖስ ብርጌድ እና ሼህ ሁሴን ጅብሪል ብርጌድ ከወራሪው ጠላት ጋር በመፋለም ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና አስታውቋል። ትናንት ግንቦት 14 2017 ዓ ምት በመሀል ሳይንት ወረዳ በቆተት ከተማ የባዕዴን ግልገሎች ስብሰባ ላይ በነበሩበት ሰዓት ተወርዋሪዎቹ የአትሮኖስ ብርጌድ አባላት በአጎብዳጆቹና በባ ባንዳዎቹ ላይ ጥቃት አደርሰዋል ሲል መግለጫው ጠቅሷል የባንዳ ስብስብ የሆኑትን የባዴን ሰዎች ህዝብን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ጊዜ በተከፈተባቸው ድንገተኛ ተኩስ ያሰቡትን ሳያደርሱ እግሬ አውጪኝ ብለው ወደ መሸጉበት የወረዳው ከተማ ዴንሳ የፈረጠጡ ሲሆን በዚሁ ፈጣን ማጥቃት የሚሊሻ ጽህፈት ቤት ኃላፊውን ጨምሮ ሶስት ቅጥረኞች ወዲያውኑ ሲገደሉ ቁጥራቸው ያልታወቀ ወዳደር ሚሊሻዎችም ቁስለኛ ሆነዋል ትናንት ሐሙስ ሼህ ሁሴን ጅብሪል ብርጌድ ሙሳፋ ሻለቃ ወራሪውን ጠላት በደፈጣ ውጊያ አደባይተዋቸዋል ሲልም መግለጫው አክሏል። ከደብረዘይት ከተማ ወደ ማሻ ከተማ በላንድ ክሮዘር መኪና ሲንቀሳቀሱ የነበሩ የኦህዴድ ብልጽግና ስልጣን ጠባቂ ወራሪ ቡድን ጨረፌ በምትባል ልዩ ቦታ ላይ ሙሳፋ ሻለቃ ባደረገችው ደፈጣ ከፍተኛ ሰብዓዊ ኪሳራ የደረሰበት ሲሆን በደፈጣ ጥቃቱ ሰባት ቅጥረኛ የወራሪ ቡድን አባላት እስከ ወዲያኛው ተሸኝተዋል ተብሏል። ለግለሰቦች ወይም ለወንጀለኞች ስልጣን ሲባል ከተወገዱት በተጨማሪ ከአምስት በላይ የሆኑት ደግሞ ቁስለኛ ሆነዋል። የኦህዴድ ብልጽግና ወንጀለኛ ቡድን የፋኖ ጠንካራ ኃይል የማይቆረጠም የብረት ቆሎ ሲሆንበት ህዝብ ላይ አሉታዊ ጫና ማድረጉን አጠናክሮ መቀጠሉም ታውቋል። አገዛዙ እስር፣ እንግልት፣ ማስፈራራትና ማዋከብ ግንባር ቀደም ተግባሩ ሆኗል ሲልም የአማራ ፋኖ ብሔራዊ ኃይል የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ገልጿል።

አቡነ አብርሃምንና አቡነ ጴጥሮስን ከኃላፊነት ያነሳበትንና እና አቡነ ሳዊሮስን የሾመበትን ውሳኔ አጸደቀ። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ ለስምንት ጳጳሳት ሹመት ሰጥቷል። ሲኖዶሱ በዛሬው ዕለት የወሰነው ውሳኔም እጅግ አነጋጋሪ ሆነዋል። በሹመቱም ስደት ላይ የቆዩትን አቡነ ጴጥሮስን በማንሳት ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ የሾመ ሲሆን አቡነ አብርሃምን በማንሳት ደግሞ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጧል። እነዚህን በቤተ ክርስቲያኗ ውስጥ ከፓትርያርኩ ቀጥሎ ያሉ ወሳኝ ቦታዎች፣ በተለይ ደግሞ የጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ከዚህ ቀደም የኦሮሚያ ሲኖዶስን መሰርታለሁ በሚል የመከፋፈል ስራ ውስጥ ለገቡት አቡነ ሳዊሮስ መስጠቱ እጅግ አነጋጋሪ ሆኗል። ከሰሞኑ እየተካሄደ ያለውን የግንቦት ርክበ ካህናት ጉባኤ በአገዛዙ የደህንነት ኃይሎች የታጀበና በብልጽግና በተገዙ ጳጳሳትና ካህናት የተከበበ እንደሆነም በስፋት ሲነገር ነው ነበር ከዚህም ጋር ተያይዞ ቤተ ክርስቲያኗ አደጋ ውስጥ መግባቷ ነው እየተነገረ ያለው በተመሳሳይ ብፁዕ አቡነ ኅርያቆስን የአዲስ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገዋል በዚህም በአዲስ አበባ ሀገረ ስብከት የነበሩት አቡነ ሄኖክ ሀገረ ስብከቱን የደቡብ አፍሪካ ሀገረ ስብከት ላይ ተመድበዋል ብፁ አቡነ ናትናኤል ዘኮሎራዶን የቅድስት ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ ብፁ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁ አቡነ እንባቆምን የገዳማት መምሪያ ሊቀጳጳስ ሆኖ እንዲመሩ፣ እንዲሁም ብፁ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀጳጳስ ሆኖ እንዲመሩ በቅዱስ ሲኖዶሱ ተወስኗል። ብልጽግና ዋነኛ የቤተ ክርስቲያኗ ቦታ በራሱ ሰዎች እንዳስያዘ የሚገልጹ አካላት ተበራክተዋል። አገዛዙ አድማ ላይ ከሚገኙ የጤና ባለሙያዎች ጋር እንዲደራደር አምነስቲ አሳሰበ። የኢትዮጵያ ባለስልጣናት የስራ ማቆም አድማ እያደረጉ ካሉ የጤና ባለሙያዎች ጋር ሊደራደሩ እንደሚገባና የታሰሩትንም ያለምንም ቅድመ ሁኔታ እንዲፈቱ የመብት ተቆርቋሪው አምነስቲ ኢንተርናሽናል ጠይቀዋል። በተጨማሪም በሰላማዊ መንገድ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ላይ እየደረሰ ያለውን ወከባና ማስፈራራት ባለስልጣናቱ እንዲያቆሙ ተቋሙ አርብ ግንቦት 15 2017 ዓ.ም ባወጣው መግለጫ አሳስበዋል። ምንም አይነት የመፍትሄ አቅጣጫ ሳይያዝ የስራ ማቆም አድማው ሁለተኛ ሳምንቱ የያዘ ሲሆን ይህም በመላው አገሪቱ አስፈላጊው የሆነው የጤና ዘርፍ አገልግሎት ላይ ከፍተኛ መስተጓጎል አስከትሏል። መንግስት በመላው አገሪቱ ያሉ ታካሚዎችን የጤና አገልግሎት የማግኘት መብትን በእጅጉ የሚገድበው ቀውስን የበለጠ ማራዘም የለበትም። መንግስትና የጤና ባለሙያዎች በጋራና ገንቢ በሆነ መልኩ በድርድር ይህንን ችግር ሊፈቱት ይገባል ሲሉ የአምነስቲ የምስራቅና የደቡብ አፍሪካ ቀጠና ዳይሬክተር ታይገሬ ቻጉታ አሳስበዋል። ዳይሬክተሩ አክለውም የአሁኑ ወቅት በጭካኔ ለማፈንና ይህንን ለማሳየት ጊዜው አይደለም። ባለስልጣናቱ እነዚህን ችግሮች ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር ወደ ድርድር ጠረጴዛ ሊመጣ ይገባል ብለዋል። የስራ ማቆም አድማ ከተጀመረበት ዕለት ከግንቦት 5 2017 ዓ ምት ጀምሮ በመላ አገሪቱ የታሰሩ የ212 ጤና ባለሙያዎችን የስም ዝርዝር ሐሙስ ግንቦት 14 2017 ዓ ምት ከጤና ባለሙያዎች ንቅናቄ እንዳገኘ አምነስቲ ገልጸዋል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎች ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች መናገራቸው ይታወቃል። አምነስቲ በአዲስ አበባ ፖሊስ ዋና መስሪያ ቤት ውስጥ ሀያ ባለሙያዎች ታስረው እንደሚገኙ በገለልተኛ አካል ማረጋገጥ ችያለሁ ብለዋል። ተቋሙ የሕግ ባለሙያዎች በእስር ላይ የሚገኙ የጤና ባለሙያዎች ቤተሰቦችን፣ እንዲሁም የፍርድ ቤቶችን ሰነዶችን መገምገሙን በዚሁ መግለጫው አስፍሯል። በእስር ላይ ያሉ የጤና ባለሙያዎች ሶስት የቤተሰብ አባላት የአዲስ አበባ ፖሊስ ኮሚሽን ጉብኝትን የሚፈቅደውን የፍርድ ቤት ትዕዛዝ ተላልፎ ዘመዶቻቸውን እንዳይጠይቁ በመከልከሉ ከፍተኛ የደህንነት ስጋት እንዳደረሰባቸው አምነስቲ ነግረውኛል ብሏል። የጤና ባለሙያዎቹ የህብረተሰቡን ጤናን በመጠበቅ ረገድ ከፍተኛ ሚና ቢጫወጡም የጤና ባለ ባለሙያዎቹ በአማካይ የሚያገኙት በወር 80 ዶላር ሲሆን ነርሶች፣ የጤና መኮንኖችና ሌሎች ባለሙያዎች ከዚያ ያነሰ እንደሚከፈላቸው አምነስቲ ጠቅሷል። አምነስቲ በዚሁ መግለጫው ላይ የኢትዮጵያ የጤና ዘርፍ ለማጠናከርና በሰላማዊ ተቃውሞ ላይ ያሉ የጤና ባለሙያዎችን መብት ለማስጠበቅ የልማት አጋሮች የሁለትዮሽ ድጋፍ እንዲያደርጉም ጥሪ አድርገዋል። ዛሬ መግለጫው ያወጣው የፌዴራል ፖሊስ በበኩሉ የመብት ጥያቄውን የአመፅና የስልጣን ፍላጎት በማድረግ ሐኪሞቹን ማሰሩን በኩራት አረጋግጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።